ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ መጋቢት አምስት ወይም ማርች 14 የምንስ የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘናላችሁ። መተናል ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ። ሰብስክራይብ አድርጋችሁ እየተከታተላችሁ ላላችሁ ቤተሰቦቻችን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 አንድ ዩሮ በጥቁር ገበያ 166 ብር ከ75 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 142 ብር ከ12 ሳንቲም ገዝቶ 144 ብር ከ96 ሳንቲም እየሸጠ ነው። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ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 16 ብር ከ39 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንብ ባንክ ሲሆን 89 ብር ከ94 ሳንቲም ገዝቶ 91 ብር ከ74 ሳንቲም እየሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 96 ብር ከ67 ሳንቲም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 እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 17 ብር ከ77 ሳንቲም ገዝቶ 18 ብር ከ12 ሳንቲም እየሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 198 ብር ከ89 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘር የሚገኘው ባንክ ወጋገን ባንክ ሲሆን 166 ብር ከ68 ሳንቲም ገዝቶ 170 ብር ከ02 ሳንቲም እየሸጠ ነው። በንግድ ባንክ 152 ብር ከ78 ሳንቲም ገዝቶ 155 ብር ከ83 ሳንቲም እየሸጠ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 498 ብር ከ78 498 ብር ከ38 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገበያ 41 ብር ከ79 ሳንቲም እየተመነዘረ ነው። አንድ የሳውዲ ሪያል በጥቁር ገበያ 41 ብር በመመንዘር ላይ ነው። አንድ የኦማን ሪያል በጥቁር ገበያ 399 ብር ከ43 ሳንቲም በመመንዘር ላይ ይገኛል። አንድ የጆርዳን ዲናር በጥቁር ገበያ 216 ብር ከ53 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 407 ብር ከ35 ሳንቲም በመመንዘር ላይ ይገኛል። አንድ የቱርክ ሊሬ በጥቁር ገበያ 4 ብር ከ18 ሳንቲም እየተመነዘረ ነው። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ03 ሳንቲም በመመንዘር ላይ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሬ ተመኔን ይመስላል። በዚያ በቃን። መልካም ጊዜ መልካም ቀን።